ሃሌሉያ እንደ አምላካችን ያለ ማንም የለም። እንደ ጌታ ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንደ ንጉሳችን ያለ ማንም የለም። ሀሌሉያ በዚህ ሰዓት ስሙን ከፍ ከፍ እናደርጋለን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ የክብር አምላክ ከፍ እናደርጋለን። ምስጋናን የሚሰዋ ያከብረኛል እንዳልክ ጌታ ሆይ በዚህ ስፍራ እናመሰግናሃለን። በዚህ ስፍራ ስምህን ብርቱ መጠጊያ የሆነውን ስምህን ብርቱ ከለላ የሆነውን ስምህን በዚህ ስፍራ ከፍ ከፍ እናደርጋለን። ሀሌሉያ፣ ሀሌሉያ፣ ሃሌሉያ፣ ሀሌሉያ። ክብር ለአንተ ይሆን። ታላቅና የተፈራ በምስጋና ከፍ ከፍ ያልክ፣ ሃሌሉያ በሰማይና በምድር ከሚጠሩ ስሞች ሁሉ በላይ ስም ያለህ አምላካችንና ወዳጃችን የሆን በክርስቶስ ኢየሱስ ያየህን የመረጥከን፣ ሀሌሉያ፣ እናመሰግናለን፣ እናመሰግናለን፣ እናከብረሃለን፣ እናመሰግናሃለን። ሃሌሉያ፣ ሃሌሉያ፣ ሀሌሉያ፣ ክብር ለአንተ ይሆን። እናመሰግናለን፣ እግዚአብሔር ሆይ ስለ ምረት እናመሰግናለን። ሃሌሉያ ስለ ምሕረት እናመሰግንሃለን እግዚአብሔር ሆይ፣ ስለ ቸርነት እናከብርሃለን። ስለ ጸጋ ስጦታዎችህ እናመሰግንሃለን። ሃሌሉያ፣ ስለ ሕይወታችን እናመሰግናለን። ስለ ጥበቃ እናመሰግንሃለን እግዚአብሔር አባት ሆይ። ሃሌሉያ፣ ባዶነታችንን በሙላት የቀየርክ ሸለቆቻችንን የሞላህ እግዚአብሔር ሆይ እናመሰግንሃለን። እናከብረሃለን። እግዚአብሔር ሆይ ከፍ ከፍ እናረግሃለን። ተመስገን ተመስገን ተመስገን። ሃሌሉያ ምናለንና ጌታ ሆይ ምን እንሰጠሃለን? እግዚአብሔር ሆይ ሃሌሉያ ምን ኖሮን ምን እንሰጠሃለን? ከምስጋና በቀር ሃሌሉያ እንድንቀበል ምን እንሰጠሃለን? ጌታ ሆይ እግዚአብሔር አምላክ ሆይ ሃሌሉያ ምን የለህም እና ምናችንን እንሰጠሃለን? ጌታ ሆይ ሁሉ ያንተ፣ ሁሉ ባንተ፣ ሁሉ ካንተ ሆነ እግዚአብሔር ሆይ ከጸጋ ብዛት እንጂ ከምሕረት ብዛት እንጂ በፊትህ ያለ ነው። እግዚአብሔር ሆይ ሃሌሉያ፣ በምናችን ቆመን አባባ በምናችን ታየን በፊትህ ሃሌሉያ፣ እንዳወደድከን እንጂ ጌታ ሆይ ስምህን እንጠራ ዘንድ እኛ ማነን? ሃሌሉያ እግዚአብሔር ሆይ የበዛ ምስጋና የበዛ ምስጋና ብዙ ምስጋና ብዙ ክብር ብዙ አምልኮ እግዚአብሔር ሆይ ሃሌሉያ፣ ክብር ለአንተ ይሁን፣ እናመሰግናለን። ሃሌሉያ ከፍ ከፍ እናደርግሃለን፣ ነፍሳችን ከፍ ከፍ ታደርግሃለች። ሃሌሉያ የሚሆነውን የሚያልፈውን የምንፈራውን አንዳየም ጌታ ሆይ አንተ ሁሉ በሁሉ የሆንከውን ጌታ በሁሉ ስፍራ ያለውን ጌታ አንተን እያየንን በረታለን። ሃሌሉያ ክብር ለአንተ ይሁን ክብር ለአንተ ይሁን፣ ሃሌሉያ ምስጋና ሚሰዋ እንደሚያከብር በአንተ ደስ የሚለ ከኔ ጋር ከፍ ከፍ ያርግ በአማር ቅኔ በአማረ መዝሙር ከእልልታ ጋራ የሱሴ ይሁን ላንተ ክብር ምስጋና ሚሰዋ እንደሚያከብር ባንተ ደስ የሚለው ከኔ ጋር ከፍ ከፍ ያርግህ በአማረ ዜማ በአማረ መዝሙር ከልልታ ጋራ ወዳጅ ይሁላ ተግብ አሌሉያ አመሰግንሃለሁ። ሃሌሉያ ክብር ለአንተ እንሰጣለን። እግዚአብሔር ሆይ አቤቱ፣ አንተ መልካም አምላክ ነህ። መልካምነትን በሕይወታችን ዘመን አየን። እግዚአብሔር ሆይ ሁሉ ለበጎ እንደሆነ አየን። ሃሌሉያ ሁሉ ለበጎ አየን ሆኖል። ምሕረት ቸርነት ተከትለውናል። ተከትለው በቤት ያኖ